መዲናችን እንዴት ቅዳሜና እሁድ እንዴት አሳለፈች? ለዋዜማው አደጋ ነበር ብለዋል አቶ ንጋቱ ጋር ይደዋል እንዴ እስቲ እንደውልና ምን አይነት አደጋ ነበር? ያው ብዙ ጊዜ በዓል ላይ በሰላም አውለን ብለን ነው የምንሄደው። ቀላሉን ያደርግልን። ደስ የሚለው ነገር የበዓል ሁለት ምንም አይነት የሰዓት አደጋ አልተከሰተም። በደንብ እየተለመደ ነው አይደል? ይሄ ነገር በዓል ቀን በደንብ እየተለመደ ነው። አሁን ከበዓል ጋር በተያዘ ብዙ ጊዜ እሳት አደጋ ይነሳል ተብሎ ይገመታል አይደል? አሁን መጨረሻ አካባቢ ግን በደንብ ሰው አዌር ሆኗል። ለዚህ እና ጠንቀቅ እያለ ያለ ይመስላልና በቅርብ በዓላት እየሰማን አይደለም። ይቀጥል እንደው በዚህ ያዝልቅልን ነው የሚባለው። ሌላ ደግሞ ምንድነው የመብራት መቆራረጦች አብረው የተለመዱ ነበሩ። የበዓል ዋዜማ በጣም ኃይለኛ ሰው ስለሚጠቀም እንግዲህ እስካቸውን እስኪ የምታደምጡት የምትመለከቱት ልዩ የመዝናኛ ዝግጅት ታዲያስ አዲስን ነው። መዲናችን እንዴት አሳለፈች ቅዳሜና እሑድ በዓልስ እንዴት ነበር? ለዋዜማው ለዋዜማው መጠነኛ አደጋ ነበር ስለተባለ በዚህ ጉዳይ ላይ እንዲያወሩን ታዲያስ አዲስ የዘውትር ተባባሪ ናቸው አቶ ንጋቱ ጋር እደውል አድርጌያለሁ። አቶ ንጋቱ እንኳን አደረሰው። መጀመሪያ አመሰግናለሁ። ፊእ አብሮ አደረሰን። በዓል ጥሩ አለፈ በዓል ጥሩ አለፈ። እንግዲህ ያው በዓል ሲመጣ እንደ ስጋት የሚታየው ከዚህ ከኤሌክትሪክ ከእሳት ፍጆታ መጨመር ጋር ተያይዞ የእሳት አደጋ ሊያጋጥም የሚችልበት እድል ሰፋ ያለ ነው። በተለይ ደግሞ በትንሣኤ በዓል እዚህ የጾም ወራት መጠናቀቅን ተከትሎ በዓሉን የሚያከብሩ ሰዎች እምነት ተቋማት፣ ገበያ በመሄድ ቤት በማስተካከል ረዥም ስራ ሲሰሩ ቆይቶ ለሊት ነው የበዓል ስራ የሚከናወነው። ትንሣኤ ከዚህ ጋር ተያይዞ እንግዲህ የእሳት አደጋ የሚያጋጥምበት በርካታ አጋላጭ ሁኔታዎች ነበሩ እና የተወሰነ ሊያጋጥም ይችላል የሚል ግምት ነበር። ነገር ግን ትላንት በበዓሉ ዕለት እና በምሽትም ምንም አደጋ አላጋጠመም። ሰላም ነው ትላንት ቀን እና ምሽት። ሆኖም በዋዜማው በየካ ክፍለ ከተማ ጉራራ እየተባለ በሚጠራው አካባቢ በ አንድ መኖሪያ ቤት ላይ የምግብ ማብሰያ ክፍል ውስጥ ቀለል ያለ የሳት አደጋ ነው ያጋጠመው። እሱም የአደጋ ጊዜ ሰራተኞቻችን ቦታው ላይ ደርሰው በፍጥነት ተቆጣጥረውት ቀላል ጉዳት ነው ያጋጠመው። ከዛ ውጭ በተለይ ትላንት ቀንና ምሽት ሰላም ነው፣ ደስ የሚል በዓል ነበረ። ሰይፍሻ ያው እንግዲህ እንኳን ቀለል ያለው ሆነ። ከዛ ውጭ የበዓሉ ስሜት ገና ይቀጥላልና ምንድነው? በዚህ ጉዳይ ላይ ምን ሊሉን ይችላሉ? ምክንያቱም አሁን በተለይ ሬስቶራንቶች አካባቢ ከሐሙስ በኋላ እንቅስቃሴ አለ፣ እሳቱ እስከ ዳግማ ትንሣኤ ደግሞ የበዓሉ ስሜት ገና ይቀጥላል። ከዛ ተነስተው ምን ማለት ይፈልጋሉ? ትክክል ነው ሰብሻ፣ የእኛ ባህልያው ሰሞነኛ ነው። ትናንት እንግዲህ አብዛኛው ሰው በቤቱ ያከበረው ሌላ ደግሞ ቤተሰብ መጠራራት አለ። እሱ ደግሞ ሌላ ፕሮግራም ነው። እንዳዲስ ና ቀጥሎ ደግሞ እዚህ የጾም መፈታቱን ተከትሎ ሰርግ ስነ ስርዓቶቹም አሉ። እነሱም አጋላጭ ሁኔታዎች በርካታ ሁኔታ አለ። ሌላ ቀደም ብለህ አንተ የሚያነሳው አሁን ከዚህ በኋላ የዚህ ሰፊ የመዝናናት እንቅስቃሴዎች እነዚህ የመሳሰሉ ነገሮች ሆቴል አካባቢም ላይ አሁንም የእሳት አደጋ አጋላጭ ሁኔታዎች ሊያጋጥሙ ይችላሉ። ና ከበዓል በፊት እንደምታውቀው እናንተ ምድል ሰታችሁን የጥንቃቄ መልእክት አስተላልፈናል። እንደዚሁም በከተማችን በተመረጡ ቦታዎች የጥንቃቄ መልእክቶች ሲተላለፉ ነበር። በሁሉም ወረዳዎች ለህብረተሰቡ መልእክት ስናስተላልፍ ነበር። ይሄ እንግዲህ በዓሉ ያለ አደጋ ክስተት በሰላም የተጠናቀቀው በአጋጣሚ አይደለም። እንግዲህ እኛ በአጋጣሚ የሚነሳሳት በአጋጣሚ የሚቀር አደጋ የለም ብለን ነው የምናምነው። ከተጠነቀቅን አደጋ እናስቀራለን፣ ከተዘናጋን ደግሞ አደጋ ሊያጋጥም የሚችልበት ሂደት አለ ና እንዳነሳው ሰብሻ አሁን ሰሞነኛ የበዓል ጊዜው አሁንም ያልተጠናቀቀ ነውና እና ጥንቃቄው መደረግ አለበት። እንግዲህ የጥንቃቄ መልእክቶቹ በበዓል ሰሞን ያስተላለፍ ናቸው፣ ለመደበኛውም ጊዜ የሚሰሩ ናቸው። በመደበኛ ጊዜ ያው ሰዓት ኤሌክትሪክ ኃይል በየዕለቱ ጥቅም ላይ የሚውልበት ሁኔታ አለ። የበዓል እንግዲህ በስፋት ከመሆኑ ካልሆነ በስተቀር እንቅስቃሴ አሁንም አለና በበዓላት ሰሞን ያደረግናቸውን የጥንቃቄ እርምጃዎች አጠናክረን መቀጠል ይኖርብናል። እንግዲህ ለዚህም በዓሉ በሰላም እንዲያልፍ የከተማችን ነዋሪዎች ከኮሚሽን መስሪያ ቤታችን የተላለፉ የጥንቃቄ መልእክቶችን በአግባቡ በመተግበሩ ነው። እንግዲህ በበዓል አከባበር ሂደት በዓሉ በሰላም ያለፈው ሚዲያዎችንም በተለይ ኢትዮ ኤፍ ኤም በተደጋጋሚ እድሉን እየሰጠን የጥንቃቄ መልእክት እንድናስተላልፍ አድርጎናል። የሚዲያዎችን ሚና ትልቅ ነበር። በዚህ አጋጣሚ የከተማችንንም ነዋሪ ሚዲያዎችንም ለማመስገን እንወዳለን። እንግዲህ ምስጋናውም እንዲቀጥል ቀጣይ የጥንቃቄ መልእክቶች የሚተላለፉበትንም እድል እንፈጥራለን። ህብረተሰባችን እንግዲህ የጥንቃቄ ጉዳይ የየዕለት እንቅስቃሴያችን ባህላችንም ሆኖ ከቀጠለ እንዲህ አይነት መረጃዎች የምንሰማበት እድል እንፈጥራለን እና ጥንቃቄው ይቀጥል የሚለውን ለማከል ነው። ሰብሻ በጣም በጣም ከልብ ከልብ እናመሰግናለን። አቶ ንጋቱ ከእሳትና ድንገተኛ ያው ስለሰጡን መረጃ ከልብ ነው የምናመሰግነው። መልካም ቀን ብለናል። አመሰግናለሁ። ዋው አይ ሰላም አይ፣ በፈራነው ልክ አይደለም፣ አይደለም። የሰላም ወሬ ደስ አይደለም፣ በጣም ደስ ይላል። ዋዜማው ላይ ብቻ ያው እንደ ነገር ያጋጥማል ከተለመደው ከምን ሰማቸው ትልልቅ አደጋዎች አንጻር ግን አሁን ሰላም ሲሆን እኮ ማመስገን ጥሩ ነው። ሰላም ሲሆን ሲረጋጋ፣ ሁሉም ነገር ለፈጣሪ ምስጋና ማቅረብም በጣም ጥሩ ነው። ከበዓሉ ጎን ለጎን አዎ፣ በዛ ላይም አዎ። ሰላም መሆኑን አይተን መዘናጋት የለብንም። አቶ ንጋቱም አሁን እንዳስተላለፉን ማለት ጥንቃቄ ስላደረግን ነው አይደል? በሰላም ያሳለፍነው የበዓልን እላት፣ ስለዚህ ከዚህ በኋላ መውሰድ ያሉብንን ጥንቃቄዎች በደንብ መውሰድ አለብን። አደጋ መቼ ይመጣል የሚለው ነገር ልንገምተው አንችልም። እንዴት ይመጣልን መገመት ስለምንችል ግን እንደዚህ አይነት አደጋዎች በተለይ ሰው ሰራሽ የሆኑ አደጋዎች የሚመጡበትን መንገድ በተቻለን አቅም ተከላክለን ጥንቃቄ አድርገን ይሄው የበዓሉ ድባብ ገና እኮ አመት በዓል እኮ ነው። ሳምንቱን ሙሉ ዳግማ ትንሳኤ አለ። ስለዚህ ሰሞኑን የበዓል ድባቡ እንደቀጠለ ነው እንጂ። ያው እንግዲህ መዲናችን እንዴት አሳለፈች የሚለው ላይ ኮማንደር ማርቆስ ጋር ደወል ብናደርግ። ወደ አዲስ አበባ ፖሊስ። ጤና ይስጥልኝ የተከበሩ ሄሎ፣ ሄሎ። ጤና ይስጥልኝ እንኳን አደረሰው ብለናል። እንኳን አብሮ አደረሰን። ሰላም ነው ወይ? ሁሉ ሰላም ነው። እናንተስ እንዴት ናችሁ? ሁሉ ሰላም ነው። እዚህም አካባቢ ያው እንግዲህ ቅድም ከእሳትና ድንገተኛ አንፃር አቶ ንጋቱ ጋ ደወል አድርገን መዲናችን እንዴት ነበረች ስንባባል ነበር። ከበዓሉ ጋር በተገናኘ የአዲስ አበባ ፖሊስስ እንዴት በዓሉን አሳለፍን እንዴት ነበር የሚለውን መረጃ እንዲሰጡን ነበር ደወል ያደረኩት። አመሰግናለሁ ሴፍ። ያው እንደተጠበቀው ነው፣ በጣም ሰላማዊ ነው ማለት ይቻላል። የዘንድሮ ከስግደት እለት ወይ ከስቅለቱ ጀምሮ እንቅስቃሴ ሲናደርግ ነበረ በጣም የተረጋጋ በዓል ነበረ። ያው በዓሉ በሰላም እንደዚህ ሰላማዊ ሆኖ እንዲያልፍ እንግዲህ የተለያዩ የጥንቃቄ መልክቶች በጣም በርካታ በሆኑ ሚዲያዎች ላይ ተላልፈዋልና ሁሉም ተግባራዊ አድርጎታል ማለት ይቻላል። ያው ከወንጀል አንጻር በመደበኛነት የሚፈጸሙ የሌብነት እና እንደዚህ ጸብ፣ ሁሌ በመደበኛነት የሚፈጽሙ ቀለል ያሉ ወንጀሎች ካልሆነ በስተቀረ ከበዓሉ ጋር የተገናኘ ከባድ የሆነ የወንጀል ሁኔታ አልተፈጸመም። በትራፊክ አደጋውም ቢሆን እንግዲህ በዓል ነውና በርከት ያለ ቁጥር ያለው የአደጋ ሁኔታ ይከሰታል የሚል ግምቱ ነበረን። ለዚህም በርከታ ያለ ፖሊስ ኃይል ነው ያሰማራ ነው የትራፊክ ፖሊስ አባላት። ሆኖም ግን አንድ የሞት አደጋ ብቻ ነው የተመዘገበው። ትናንትና በዋዜማው ቅዳሜ ዕለት ማለት ነው። ቦሌ ወረዳ አስራ አራት ገርጂ አካባቢ ሰሌዳ ቁጥሩ ኮድ ሁለት ስልሳ አራት ዘጠኝ አርባ ሁለት አዲስ አበባ የሆነ አቶ ተሽከርካሪ ግለሰቡ የሀምሳ አመት ሰው ናቸው መንገድ ሲያቋርጡ ያው ገጭቷቸው ህይወታቸው እንዲያልፍ ምክንያት ሆኗል። የጉዞ አቅጣጫው እዚህ ወደ ገርጂ አካባቢው ከውስጥ ለውስጥ መንገድ ወደ ሮባ እየመጣ ነበር እና እሳቸው መንገድ ሲያቋርጡ ገጭቷቸው ህይወታቸው አልፏል። ከዚህ ውጭ የተደረጉ ቁጥጥሮች ነበሩ ሰ ያው አደጋው ትንሽ ጫና ለማድረግ ተሞክሯል። ከዚህ ከትራፊኩ አደጋ አንፃር በተለይ አልኮል ጠጥቶ የሚያሽከረከ አሽከርካሪዎች ሊኖሩ ይችላሉ የሚል ግምትም ስለነበረን ትልቅ ቁጥጥር ነው የተደረገው ወደ አንድ ሺ ሰባ ሁለት አካባቢ ፍተሻ አድርገናል። በነገራችን ላይ ከነዚ ውስጥ ወደ ሰላሳ ሶስት አሽከርካሪዎች ከመጠን በላይ ጠጥቶ ሲያሽከረክሩ ተይዘው ያው በደንብ መተላለፍ ስለሆነ እርምጃ ተወስዶባቸዋል። ሌላ የተለያዩ ደንብ መተላለፎች እየፈጸሙ ወደ ዘጠና ዘጠኝ አሽከርካሪዎችም እንደዚሁ ተመሳሳይ የሆነ እርምጃ ተወስዶባቸዋል። አሽከርካሪዎች እነዚህ ከሰላሳ ሶስት በላይ አሽከርካሪዎችም በደንቡ መሰረት እውነት ለመናገር ተይዘው ቁጥጥር ባይደረግባቸው ምናልባት በራሳቸውም ላይም በሌሎች ላይም አደጋ ሊያደርሱ ይችላሉ። ጥያቄ የለውም። አልኮል ጠጥቶ ማሽከርከር ለከፋ የትራፊክ አደጋ ነው የሚያጋልጠው። አንዳንድ ጊዜ ተሽከርካሪውንም ስታፈቅ ነው በምን አይነት ስፒድ እያፈጠንከው እንደሆነም ላታውቀው ትችላለህ። ምክንያቱም አልኮል ከጠጣ እንኳን ተሽከርካሪውን ራስህንም መቆጣጠር ስለማትችል ማለት ነው። ስለዚህ በዛ ደረጃ እነዚህ ሰዎች ታደገናቸዋል ማለት ይቻላል። ራሳቸውንም ሌሎችንም አደጋ እንዳያደርሱ ታደገናቸዋል ማለት ይቻላል። ከበጠን በታይ ጠጥተው የተገኙ ደግሞ ወደ አርባ አንድ አካባቢ አሽከርካሪዎችን ያው ተግፋጽ ያው ግንዛቤ ሰጠን እንደሄዱ ያደረግንበት ሁኔታ አለ። እንደ አጠቃላይ ግን በዓሉ በዋዜማውን በእለቱም የነበረው እጅግ በጣም የተረጋጋና ሰላማዊ ነው ማለት ይቻላል። ኮማንደር ምናልባት አሁን የበዓሉ ስሜት ገና ይቀጥላልና ከዚህ ከዋዜማውና ከእለቱ ተነስተው በዚህ ጉዳይ ላይ ምን ማለት ይፈልጋሉ? አዎ እንዳልከው ነው እንግዲህ የዛሬ ሳምንትም በቀድማይ ትንሳኤ ነው እንዳለ ያው ሰርጋለ ምን አለ በተደጋጋሚ የምንሰራቸው የጥንቃቄ ማስጨበጫ ስራዎች አሉ። በእርግጥ እነዚህ የምንሰራቸው የጥንቃቄ ማስጨበጫ ስራዎች ሁሌ የምንሰራቸው ስራዎች ናቸው። ግን እንደዚህ ሁሌ የሚነገረውን ነገር ወደ ተግባር የምንቀይር ከሆነ አደጋው ላይ የሆነ ተፅዕኖ ማድረግ እንችላለን እና በቀጣይም እንግዲህ በተለይ በተለይ አልኮል ሰጥቶ ከማሽከርከር ጋር በተገናኘ በጣም ጥንቃቄ መደረግ መቻል አለበት። ወራቱ እስከ ግንቦት ድረስ የሰርግ ነው። ከዚህ በኋላ በሰርግ ላይ የምናያቸው አንዳንድ ለአይንም እንኳን ለአደጋው ብቻም ሳይሆን ለአይንም የሚያስቀይሙ በጣም በርካታ ነገሮች እናያለን። በሞተር አሽከርካሪዎች፣ በሰርግ አጃቢዎች የምናያቸው ነገሮች ሁሉ እንዲኖሩ አንፈቅድም። ጥብቅ የሆነ ቁጥጥር ነው የምናደርገው። ለሙሽራ ተገቢውን የሆነ ክብር እንሰጣለን፣ ግን ደንብ ተላልፈው ራሳቸው ሆኑም ሌሎችም ላይ አደጋ ሲያደርሱ ዝም ብለን አናይን። ስለዚህ ተገቢውን ቁጥጥር እናደርጋለን። ሳምንቱ እንዳልከው በጣም ወቅ ደመቅ የሚልበት ነው። በትራንስፖርት መጠበቂያ ቦታዎች አካባቢ ህብረተሰቡ ራሱን መጠበቅ መቻል አለበት። ወንጀል ፈጻሚዎች እዛ አካባቢ ይመጣሉ። በተለይ ኪስ ቀበኞች፣ እዛ ጥንቃቄ መደረግ መቻል አለበት። ከዚህ በኋላ አንዱ አንዱ የሚጠይቅበት ሰዓት ነው። አሽከርካሪዎችም ተገቢውን አገልግሎት መስጠት ይኖርባቸዋል። ይህ ከታሪፍ በላይ ማሽከርከር ማስከፈል፣ አቆራርጦ ማሽከርከር፣ እቃና ሰውን አንድ ላይ አጭቆ እንትን ማለት እነዚህ ነገሮች በጣም ተቀባይነት የሌላቸው ናቸው። ስታልባዩ በእኛ በኩል ቀጥሏል፣ ጠንካራ ቁጥጥር እናደርጋለን። ህብረተሰቡ እንግዲህ ተገቢውን ትብብር ማድረግ አለበት የሚል ሀሳብ ነው ያለኝ። ኮማንደር ማርቆስ ከአዲስ አበባ ፖሊስ በዓሉን እንዴት እንዳሳለፍን ነበር ቀደም ሲል መረጃ የሰጡን የታዲያስ አዲስ ዘውተር ተባባሪ ናቸው። ለእርሶ መልካም በዓል ብለናል። አመሰግናለሁ። ያው ያላችሁበት በጥሩ ጊዜ ነው የምንመኘው። ከአዲስ አበባ ፖሊስ እንደሰማነው መረጃ ከሆነ የዋዜማ ዕለት እና የበዓል ዕለት ወደ 172 አሽከርካሪዎች ጠጥተዋል፣ አልጠጡም የሚለው ሙከራ ተደረገ። እንግዲህ ምርመራ ተነፈሱ። ከነዛ ማለት እንግዲህ 33 ሰዎች አይነት ነገር ያሉ ይመስለኛል። ቼክ ሲደረግ እንደውም ከሆነ ከሆነች እንትን በላይ አለቻት መጠን የጠጣው ከዛ በላይ ሲሆን ነው የሚያሳውቀው። ሰላሳ ሦስት ሰዎች ተቀጥተዋል። ስለዚህ በጣም ጠጥተዋል ማለት ነው። ዘጠና ዘጠኝ አሽከርካሪዎች ደንብ በመተላለፍ እነሱም ተከሰዋል። ከዛ ውጭ አርባ አንድ ደግሞ በተገጻስ በምክር ተለቀዋል። እንግዲህ ከባሉ ጋር በተገናኘ የተመዘገበው አንድ ሞት ብቻ ነው። እሱም እንግዲህ ሮባ ዳቦ ቤት አካባቢ ነው ብለዋል ገርጂ ካለፈው አመት በዓል ጋር ሲነፃፀር እንደሳቸው ንግግር የዘንድሮ ብዙም አደጋ ያላስተናገድንበትና ጥሩ ሊባል የሚችል ነው። እንግዲህ በሞቱ አዝነናል የሚል መገለጫ ነበር። ቀደም በጣም ደስ ይላል። ከሞላ ጎደል መልካም ነው። የሞቱትን ነፍስ ይማርልን። ግን ደግሞ ይህንንም መቀነስ እንችላለን ደግሞ ጥንቃቄ የበለጠ በበዛን ቁጥር ቢያንስ የህይወት መጥፋትን መታደግ የምንችልባቸው እድሎች ይኖራሉ እና ከዚህ በኋላ ደግሞ እሳቸው እንዳሉት አሁን የሰርግ ወቅት ይመጣል። በዓሉ ስሜቱ አልጠፋም። እስከ ዳግማ ትንሳኤ ሞቅ ያለ ሳምንት ነው የኛው ሳምንት። የሰርግ ቀናቶች ይመጣሉ። ስለዚህ በምናሽከረክርበት ጊዜ ጥንቃቄ ማድረግ ይገባናል። በደንብ ጥንቃቄ ማድረግ። በነገራችን ላይ ልክ ናት። በምናሽከረክርበት ጊዜም ብቻ ሳይሆን በጣም ሌላም ትኩረት ማድረግ አለብን ብዬ የማስበው አሽከርካሪ እዳው ለሱ ነው። የምርም በጣም ጥንቃቄ ማድረግ አለበት። እግረኛም በተለይ መሻገር በጣም አቅልለን እናያለን ብዬ ማስበው። አስፋልት በምንሻገርበት ጊዜ ዜብራን ብቻ ተጠቅመን እንሻገር፣ ሁሌ ደጋግሜ እላለሁ ዜብራን ብቻ ምክንያቱም፣ ለምንድን ነው መሰለህ? ዜብራ ለምሳሌ እዚህ ጋር የሚሰመርበት ምክንያት ምንድን ነው? አሽከርካሪው ከዚህና ከዚህ አቅጣጫ ሲመጣ ግልጽ ሆኖ እግረኛው ስለሚታየው ነው። ከዜብራ እዚህ ጋር አይደል እንደ ዜብራ ብለን አምስት እርምጃ እዛ ጋር ብንሻገር ምናልባት አሽከርካሪው ግልጽ የሆነ እይታ ስለማይኖረው እግረኛው ለአደጋ ተገላጭ ሊሆን ይችላል። ቅርብ ስለሆነ አምስት ስድስት እርምጃ ሽርሽር ብለን መሻገር የለብንም። ግልጽ የሆነ አስተያየ ስላለ እዛች ላይ ብቻ እንሻገር። ለራሳችን ህይወት ጥንቃቄ ማድረግ ያለብን። እንግዲህ ከሞላ ጎደል ከሳትና ድንገተኛ ከወንጀል አንጻር መዲናችን እንዲ ነው ያሳለፈችው ያለ ነገር በጣም በሚገርም ሁኔታ እንግዲህ በአብዛኛው እንኳን አደረሳችሁ የሚሉ መልእክቶች ናቸው። ከ11 ደቂቃ በፊት የተላከውን መልእክት ይህንን ያስረዳል። እስኪ ወደ አመጣናቸው የተለያዩ ጉዳዮች እንለፍ። ቅዳሜና እሑድ እንዴት አሳለፈች መዲናችን? በመላው ዓለም ኪነጥበቡ፣ ስፖርቱ፣ ሙዚቃው፣ ፊልሙ፣ ማህበራዊቱ ምን አዲስ ነገር አስተናገደ? እሱን ደግሞ እንዳሳለን። ድንገት ዛሬ ጠዋት የተሰማው ዜና በተለይ በሙዚቃ ስራዎቹ እጅግ ይታወቃል። አንቺም ዜሮ ዜሮ በሚለው ዘፈን ደግሞ ይበልጥ ታዋቂ ነው እንደውም ባለፈው ለመብራት የጋበዝነው ዘፈን የእሱ እኮ ነው። እኔ ስገባ እሱ ይወጣል፣ አያመል አይጸባይ ሲወጣ ደባባ የሚለው ለዝናብና ለመብራት የጋበዝነው እኔ ስገባ እሱ ይወጣል። ልክ ዝናብ ሲመጣ መብራት ሹልክ ይላልና መብራት ውሽም የሆነ ዝናብ ባል እንደሆነ አይነት ስሜት እና የነዚህ ዜማዎች ባለቤት ነው። በጣም የሚገርሙ ስራዎች በመስራት ይታወቃል። ኑሮ አትላንታ ነበረ። እንግዲህ ሰለሞን ተካልኝ ከዚህ ዓለም በሞት መለየቱ ተሰምቷል። ድንገት የሆነ ነው። ይህም ስሜት ወይም ደግሞ እንግዲህ መጨረሻ ላይ ወዳጅ ዘመዶቹ እንዳሉት ከሆነ አመም አርጎት ወደ ሆስፒታል ስንወስደው ነው እንግዲህ ከዚህ ዓለም በሞት የተለየው ነው የተባለው እንጂ እስከ ቅርብ ጊዜ ድረስ በሶሻል ሚዲያዎች በተለይ የተለያዩ ሀሳቦችን በመግለጽም ይታወቃል ሰለሞን። ያው እንግዲህ በተለይ እንደውም መጨረሻ አካባቢ ወደ ፍሎሪዳ ሄደት ብሎ ለብዙዎች የትምህርት ሊሆን የሚችል ነገር በተለይ በሀሳብ ልዩነቶች ለሚባላ ወይ ደግሞ በጉንጭ አልፋ በሆነ ጭቅጭቅ ውስጥ ለሚያልፍ ፍቅርን መስበክ። አዎ ልዩነት ካሉ በመግባባት ማውራት እንጂ ጫፍና ጫፍ መሆን አግባብ እንዳልሆነ፣ ምን እንደሚፈጠር አናውቀውም። ህይወት በጣም አጭር ነው። አንዳንዴ የረፈታ እንበል ብሎ ነበር እሱ ራሱ እና ይሄ ለብዙዎች አሁን በቁም ላለን ትምህርት ይኖራል ብዬ አስባለሁ። ትልቅ ትምህርት ይሆናል። ምናልባት ነው የሚሆነው ቪዲዮውን አንዴ ልጋብዛችሁ እስኪ ከጀርባ እኔው እስኪ እና የፍሎሪዳው ቪዲዮ ነው። አዎ ይኸው አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብያም አለው አሁን የሚገኘው ከምኖርበት ከአትላንታ ከተማ አስር ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ ተዝናኑ ብቻ ያለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ ምዝ ህይወታችንን አርቲስት ሰለሞን ተካልኝ መሀል ከንግግሩ እንደገባኝ በቃ ህይወት በሆነ ጊዜ የሆነ ነገር ሊፈጠር ይችላል። ስለዚህ ብዙ መጨናነቅ ተውጡና ተዝናኑ። ሁል ጊዜም ማለት ደግሞ አግባብ አይደለም፣ ያው አትስሩ፣ ሁሌ ተዝናኑ ሳይሆን ከልክ ያለፈም ጭንቀት፣ ከልክ ያለፈም ጭቅጭቅ፣ ብዙ ነገሮች ውስጣችን ይጎዱታል። ስለዚህ ለምን ፈታ አንልም ብሎ ነው እንግዲህ ባህር ዳርቻ ላይ ሲዝናና የለቀቀው ነገ ምን እንደሚያጋጥመኝ፣ የሁሉም ሰው ነው፣ ምን እንደሚያጋጥም አይታወቅም። ስለዚህ እያንዳንዷን ቀን በደግነት ውስጥ መመላለስ እንደሚሞቱ ሆኖ መኖር፣ እንደሚኖሩ ሆኖ መስራት፣ እንደሚሞቱ ሆኖ መኖር አደል የሚባለው እንግዲህ አርቲስት ሰለሞን አትነዋል። ግን እንደተባለው መቼ ነው ህይወታችን ነገ ነው ወይ ዛሬ ነው ወይ የሚለውን ነገር አናውቀው አይደለም። ነገን አሁን ከዚህ በኋላ ያለውን ቅጽበት ልንገምተው የምንችለው ነገር አይደለም፣ እና እያንዳንዷ የምንኖራት ነገር ትርጉም ኖሯት እንድንኖር ማድረግ። ትርጉም ስንል ደግሞ የሆነ ነገር በስራ ማድረግ ብቻ አይደለም፣ በስራ ላይ ብቻ ባለው ሁኔታ አይደለም ህይወት ትርጉም የሚኖረው አይደል። አንተም ማተር ታደርጋለህ፣ አንተም ደስተኛ መሆን አለብህ እዚህ ምድር ላይ ስትኖር። ስለዚህ ለራሳችን የምንሰጠውንም ጊዜ እየሰጠን ለማለት ይመስለኛል ስረዳው። አይ ልክ ነው። ከዛ አንጻር እንግዲህ ለተወዳጁ አቀንቃኝ ሰለሞን ተካልኝ ቤተሰቦች፣ አድናቂዎች በአጠቃላይ ታዲያስ አዲስ መጽናናትን ይመኛል። ከዳግም ሐዘን ይሰውረን ብለናል። በያላችሁበት ጥሩ ጊዜ ነው የምንመኘው። እስከ አስር ሰዓት ታዲያስ አዲስ መባባላችንን እንቀጥላለን።